ሰላም ሰላም! እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ በድጋሚ መጥቻለሁኝ። ትንሽ ቆየት ብያለሁኝ። የመጨረሻው ክፍል የተነጋገርነው ስለ ጸሎት ነበረ። ዛሬ ደግሞ እንዲሁ በአንድ በተለየ ሀሳብ የመጽሐፍ ቅዱሳዊ ሀሳብ ዙሪያ እንድንነጋገር እንድንነጋገር እፈልጋለሁኝ። ያም ደግሞ ምንድን ነው ከእርግማን ጋር በተያያዘ እርግማን ከእርግማን ጋር በተያያዘ ገላቲያ 3 13 ላይ ከህግ እርግማን ተዋጀን የሚል ክፍል አለ እና ብዙ ጊዜ ግን ሰዎች ይህንን ክፍል እንደ ጥቅስ ከማወቁ ውጭ ከህግ እርግማን መዋጀት ምንድን ነው፣ የእርግማን መንስኤ ምንድን ነው የሚለውን አያስተውሉትም፣ እና ሳያስቡት ወይ በኩነኔ ውስጥ ይሆናሉ ይህን ስላላደረግኩ ይህ ሆኖብኛል፣ ወይም ደግሞ ይሄንን ስላልፈጸምኩ ነው ይሄ የመጣብኝ የሚል ነገር በህይወታቸው ብዙ ጊዜ ያስባሉ። ከዚህ ደግሞ የበለጠ እንደ ክርስቲያን እስራት የለም። ለዚህ ነው ጳውሎስ ለገላትያ ሰዎች ይህንን ክፍል አንዳንዶች የስህተት አስተማሪዎች በመካከላቸው ገብተው አስተምሯቸው ስለነበረ በክርስቶስ ኢየሱስ ያለው መዳን ብቻውን በቂ አይደለም ወይ መገረዝ አለባችሁ ህጉንም ደሞ መጠበቅ አለባችሁ፣ የሚል ክፍል ተናግረው ተናግረዋቸው እነርሱም ወደ ማመን አዘን ብለው ስለነበር የገላቲያ መልእክትን ጳውሎስ ጽፎላቸዋል ማለት ነው። ሶ እኛም ደግሞ ከዚህ ክፍል የምንማረው ነገር አለ። ምክንያቱም የእግዚአብሔር ቃል የሚሰራ ነው፣ ህያው ነው። ስለዚህ በእኛ ሕይወት ውስጥ ደግሞ ይሄ ቃል ይሰራል ማለት ነው በመረዳት ካወቅ ነው ይህን ክፍል ለእኛም የሚሰራ ነው፣ እኛንም ነፃ የሚያወጣ ነው። ምክንያቱም አንዳንዶች በክርስቶስ ኢየሱስ ከዳኑ በኋላ መልሰው ነገራቸው ከህግ ጋር እንደተያያዘ አድርገ አስበው ይሄ የመጣብኝ ከዚህ የተነሳ ነው የሚል የህይወት ልምምድ ስላላቸው ማለት ነው። ክብር ለስም ነው፣ ሃሌሉያ። ነገር ግን እስኪ ምንድን ነው የህግ እርግማን፣ ምንድን ነው የሚለውን ስለ እርግማን ከተጻፈበት አንድ ክፍል ዘዳግም ወስደን እናያለን። ከዛ ደግሞ ጳውሎስ በገላቲያ 3፡13 ላይ እንዲሁም ከ11 እስከ 18 ያለውን ክፍል አይተን ይህንን ለመረዳት እንሞክራለን ማለት ነው። ክብር ለኢየሱስ ሲሆን ሃሌሉያ። መጀመሪያ ገላቲያ 3ን አነብዋለሁ። ገላቲያ 3 ከ11 ጀምሮ ያለውን ክፍል አነብዋለሁ። እንደዚህ ይላል ከአስር ጀምሮ ባነበው ሞር ሀሳባችንን ግልጽ ያደርግልናል። ህግን በመጠበቅ የሚተማመኑ ከእርግማን በታች ናቸው ይላል። አያችሁ፣ ህግን በመጠበቅ አንዳንድ ሰው በቃ ህግን ስለጠበቁ ነው ይሄ ይሆነልኝ፣ የሚተማመኑ በሚያደርጋቸው ነገሮች ነው እንጂ በክርስቶስ ኢየሱስ በተደረገለት አይደለም። ልክ እንደዚህ አይነቱ ሰው ታዲያ የሆነች ነገር ሳት ሲለው ይሄ ሁሉ ደግሞ የመጣብኝ ህጉን ካለመጠበቄ ነው ወደሚል ነገር ውስጥ ይገባል ማለት ነው። ስለዚህ ጳውሎስም እዚህ ጋር ለገላትያ ሰዎች ሲናገር ህግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው ይላል። በህግ መጽሐፍ የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና ይላል። ክብር ላይ ኢየሱስ ነው። አያችሁ ህግን በመጠበቅ የምትተማመን ከሆነ ህግን በመጠበቅ የምትተማመኝ ከሆነ ከእርግማንም በታች ልትሆኚ እንደምትችይ ማሰብ አለብሽ ማለት ነው እንጂ ኮንዲሽናል ነገር ውስጥ ህይወትሽን ከተሸዋል ወይም ደግሞ ህይወትህን ከተሸዋል ማለት ነው። ክርስቶስ ኢየሱስ ደግሞ እንዲሁ ነው ያደረገልን፣ እንዲሁ ነው የወደደን። በጸጋው ነው ያዳንን፣ ህግን በመጠበቃችን አይደለም። ስለዚህ በህግ መጽሐፍት የተጻፈውን ሁሉ የሚያደርግ የተረገመ ነው የሚለውን ነገር በህግ የሚተማመኑ ሰዎች አስቀድመው ሊያውቁ ይገባል ማለት ነው። ኮንሲኩንስ አለው ማለት ነው። ስለዚህ ጳውሎስ ለገላቲያ ሰዎች ይህንን ከተናገራቸው በኋላ አንድ ነገር ይላቸዋል። ጻድቅ ግን በእምነት ይኖራል ይላቸዋል። የምንኖረው በእምነት ነው፣ ክርስቶስ ኢየሱስ ላይ ባለን እምነት ነው እንጂ ህግን በመጠበቅ አይደለም የምንታመነው። ይህንን ስለጠብጠብቅ ያለው እኮ እኔ እኮ እንደዚህ በቃ እኔ የጸሎት ህይወቴ፣ የምናምን እንትን በጣም አሪፍ ነው። እነዚህ ነገሮች በጣም ጥሩ ናቸው። ጥሩ የጸሎት ህይወት መኖር አስፈላጊ ነው፣ ኢምፖርታንት። ግን ልንታመን የሚገባው በእነዚህ ነገሮች አይደለም፣ ክርስቶስ ኢየሱስ ባደረገልን ነገር ነው። የእኛ አንድ ብቸኛው ኮንዲሽናችን ክርስቶስ ነው። ክርስቶስን ስላመንኩኝ የአብርሃም በረከት ወደ እኔ መጥቷል፣ ወይም ደግሞ የበረከቱ ተካፋይ ሆኛለኝ ወራሽ ወኛል ነው ልንል የሚገባው። ኦል የምንመካበት ነገር ክርስቶስ ነው ሊሆን የሚገባው። ጳውሎስ እኮ ኤኒ ትምክህት ከኔ ራቅ ብሏል ከክርስቶስ ኢየሱስ ውጭ ከሆነ። ስለዚህ በምንም ነገራችን ልንታመን አይገባም ማለት ነው። ሃሌሉያ። ኮንዲሽናል ራሳችንን በሆነ ኮንዲሽን እንዳገኘን ይህን አድርጌ እንደዚህ ያደረኩ በሚል መንፈስ ውስጥ ልንሆን አይገባም ማለት ነው። ሶ ምን ይላል? ጻድቅ በእምነት ይኖራል ስለተባለ፣ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። የፈለገ በሕግ ብትኖር ደግሞ አንድ ልታውቅ የሚገባ ነገር ወይም ልናውቅ የሚገባው ነገር ምንድን ነው? ሕግን በመጠበቅ ማንም ሊጸድቅ እንደማይችል ነው። የፈለገ ትምክህት ሊኖር ይችላል። ከላይ ሕግን በመጠበቅ የሚተማመኑ ስለሚል መተማመን ከትምክህት ጋር ይያያዛል። ትምክህትህ ክርስቶስ ነው ወይስ የሠራኸው ሥራ ነው? ስለዚህ ጻድቅ በእምነት ይኖራል ተብሎ ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው ይላል። አንድ ድምዳሜ አለ። ጻድቅ በእምነት ነው የሚኖረው። ሕግን በመጠበቅ ደግሞ አንድም ሰው እንደማይጸድቅ ግልጽ ነው ይላል። ስለዚህ ዶንት ኤክስፔክት በቃ፣ የሆነ ነገር የጽድቅ ነገር ይኖረኛል ብለ ሕግን በመጠበቅ ልትታመን አይገባም። ይልቁንም እርግማን ውስጥ ልገባ ትችላለህ ማለት ነው ስለዚህ ህግ በእምነት ላይ የተመሰረተ አይደለም። ሀሌሉያ! ነገር ግን ህግጋትን የሚፈጽም ሰው በእነርሱ በህይወት ይኖራል ተብሏል። ሀሌሉያ! በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለ ተጻፈ ክርስቶስ ስለ እኛ እርግማን ሆኖ ከህግ እርግማን ዋጅቶናል ይላል። ክብር ለኢየሱስ ይሁን ሀሌሉያ። ስለዚህ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለ ተጻፈ ክርስቶስ ስለ እኛ እርግማን ሆኖ ከህግ እርግማን ዋጅቶናል። እነዛ በሕግ የመጡት እርግማኖች፣ ፕሬዝ ጋድ ጌታ ዋጅቶናል፣ አውጥቶናል አድኖናል ሆናል ከነዚ እርግማኖች ማለት ነው። ስለዚህ እነዛን ነገሮች በመፍራት አይደለም እግዚአብሔርን የምናመልከው፣ በነፃነት ከነዛ ነገሮች ስላወጣን ስላዳንን፣ ከህግ እርግማን ስላዳንን፣ ዋጋችን ስለተከፈለ ጌታ ኢየሱስ ክርስቶስ ስለከፈለልን እንጂ በዚህ ትምክህት እንጂ በዚህ እምነት እንጂ ልንኖር የሚገባው በሰራ ነው፣ ስራ እየታመንን አደለም። ምክንያቱም ክርስቶስ ነው የህግ ፍጻሜ። ማንም ህግን በመጠበቅ አይጸድቅም። ማንም ሃሌሉያ ራይቸስ አይሆንም በእግዚአብሔር ፊት በትክክል መቆም አይችልም ማንም ህግን በመጠበቅ ስለዚህ ምን ይላል ከህግ ደግሞ በህግ መጽሐፍት ከተጻፉት ብሏል ከላይ አንዲቱን የማይጠብቅ ሰው የተረገመ ነው ስለዚህ ማንም ራሳችንን ከበህግ በህግ እንደሚኖር ሰው ልናስበው አይገባም በህይወታችን የሚሆነው ነገር ሁሉ አንዳንድ ነገሮች በህይወታችን እንደ ፈተና ሊመጡ ይችላሉ እርግማን ግን ስለሆነ አይደለም አንዳንድ ሰው በሆነ በቃ ህመም እንደ ፈተና ሊመጣበት ይችላል። ነገር ግን ያንን ህመም በክርስቶስ ኢየሱስ ያሸንፈዋል። እርግማን ስላሉና ማለት ነው ቻሌንጆች ይኖራሉ በላይት ነገር ግን እነሱን ኢንተርፕሪት የምናደርግበት በህይወታችን የሚገጥሙንን ተግዳሮቶች የምንተረጉምበት መንገድ ከህግ ጋር እያይዘን ከሆነ ትክክል አይደለም። ምክንያቱም ኮንዲሽናል አርገነዋል ማለት ነው ህይወታችንን። በነፃ እንደተሰጠው ሰው እየኖርን አለን። በነፃ የተሰጠው ሰው እኮ ምንም አይጨነቅም በቃ ፍሪ ነው ፍሪ ነው በቃ ኢንጆይ ነው የሚያደርገው በነጻ ተሰጠኝ እያለ ኮንዲሽናል የሆነ ሰው ግን ይህን ካላደረኩ ይሄ ይጎልብኛል የሚል ሀሳብ አለው ማለት ነው ስለዚህ እኛም በህግ በረከቶችን የምንካፈለው ከህግ ጋር ራሳችንን አያይዘን ህግ በመፈጸም ባለመፈጸም እንዳልሆነ አስቀድመን ልናውቅ ይገባል እዚህ ጋር ፖል በጣም ጥሩ ኮንክሉዥን ነው ለገላቲያ ቤተክርስቲያን የተናገረው እሱ ምንድን ነው ህግጋትን የሚፈጽም ሰው በእነርሱ በህይወት ይኖራል ተብሎ ተጽፏል። ያ ማለት ምንድን ነው? ህግን እፈጽማለሁ ብሎ የሚያስብ ሰው ከእርግማኑ በታች መሆኑንም ሊያውቅ ይገባል ማለት ነው። ምክንያቱም በህግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏል። ስለዚህ ራሴን ከህግ ጋር ካያያዝኩት ምድ ነው ነገሬ የሚለወጠው ወይም ደግሞ ሌላም ሌላም ነገሮች የሚሆኑት ህግን ከመጠበቅ የተነሳ ነው ብዬ ካሰብኩኝ በዛ ነው የምኖረው። ከእርግማን በታች ደግሞ ውስጥ እሆናለሁ ማለት ነው። ነገር ግን ጌታ ይመስገን፣ ጌታ እርግማን ሆኖ እኛን ከነዚህ ከኮንዲሽን ኮንዲሽን ባይዘበ በጣም አስጨናቂ ነገር ነው። በጣም በጣም የሚያስጨንቅ ነገር ነው። ስለዚህ በነፃ የተሰጠንን በነፃ ነው ኢንጆይ የምናደርገው። አልከፈልንበትም። ዋጋ የከፈለው ጌታ ኢየሱስ ነው። ስለኛ በመስቀል የሞተው ጌታ ኢየሱስ ክርስቶስ ነው። ስለዚህ ይሄንን የመሰለ ዋጋ ተከፍሎልን እዚህ ጋር በሕግ እንደሚኖር ሰው እነዚህ ነገሮች የመጡብኝ ከዚህ የተነሳ ነው እያለን ልንጨናነቅ አይገባም ማለት ነው። ኢየሱስ ጌታ ነው። ሀሌሉያ! ጌታ ይመስገን። ከዚህ ስለወጣ እንደዚህ ይላል። ከዛ ምን ይላል? ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል ይላል። ያ ለአብርሃም የተሰጠው በረከት አሌሉያ ለእኛ እንዲደርስ ዋጅቶናል። ክርስቶስ ዋጅቶናል። ስለዚህ ያ በረከት ወደኛ መጥቷል ማለት ነው። አሌሉያ እኛ የበረከት ሰዎች ነን እንጂ የእርግማን ሰዎች አይደለንም። ከበረከት በታች ነን፣ ከእርግማን በታች አይደለንም። ለምን? በክርስቶስ ኢየሱስ የአብርሃም በረከት ወደ እኛ ደርሷል። ልናስብ የሚገባው ልናምንም የሚገባው እንደዚህ ነው። እንደዚህ ሳምን ወደ እኔ የሚመጡትን ከእግዚአብሔር ያልሆኑ ነገሮች መቃወም እችላለሁ። እርግማን የሆኑትን በሽታ፣ ደዌ፣ ህመም፣ ስቃይ፣ አለመከናወን እነዚህ ሁሉ የእርግማን ውጤቶች ናቸው። እናየዋለን ዘዳግም ሃያ ስምንት ላይ። ስለዚህ የአብርሃም በረከት እንዲደርስ ደግሞ ኦንግ ፖልም ሲናገር እዚህ ክፍል ላይ ደስ ይላል። እስከ መጨረሻው ስናነበው ምን ይላል? የተስፋው ቃል የተሰጠው ህጉ ከመሰጠቱ ከ430 ዓመት በፊት ነው ይላል። ስለዚህ ህጉ ከ430 ዓመት በኋላ ስለተሰጠ ኪዳኑ ተሽሯል ማለት አይደለም ይላል። ምክንያቱም የአብርሃም የተስፋ ቃል የመጣው ከህግ ጋር ተያይዞ አይደለም። ስለዚህ ማንም ከዚህ በረከት ሊያጎለን አይችልም። በክርስቶስ ኢየሱስ ከተሰጠ በክርስቶስ ኢየሱስ ካገኘ ነው። ጤና፣ መከናወን፣ መሳካት፣ በረከት ማንም ሊያጎለን አይችልም። እራሳችንን ልናጎል ነው የምንችለው ማለት ነው እሱም በእምነታችን ነው ምክንያቱም በህግ የሚታመን የህግን ፍሬ ነው ያገኘው በክርስቶስ የሚታመን ደግሞ በክርስቶስ የሆነለትን ነገር ነው ኤንጆ የሚያደርገው ስለዚህ በክርስቶስ የሆነልኝን ነገር ነው ልታመንበትና ልመካበት የሚገባው ማለት ነው ኢየሱስ ጌታ ነው ሃሌሉያ ስለዚህ ዘዳግም 28 ላይ ደግሞ እናያለን ዘዳግም 28 ምንድን ነው የሚለው ሀሌሉያ ከፊሎቹን እርግማኖች እናያለን ብዙም ቁጥር የሚወስደው እርግማኑ ስለሆነ በረከቱን እና ከፊሉን እርግማን እናየዋለን። ጀስት ለመረዳት ያህል ማለት ነው። ዘዳግም 28 እንደዚህ ይላል፣ በመታዘዝ የሚገኝ በረከት ይላል አዲሱ መደበኛ ትርጉም የሰጠው የሰጠው አርእስት ማለት ነው። እንደዚህ ይላል ለአምላክ ለእግዚአብሔር በፍጹም ብትታዘዝና እኔ ዛሬ የምሰጥህን ትእዛዙን ሁሉ በጥንቃቄ ብትከተል አምላክህ እግዚአብሔር አምላክህ እግዚአብሔር በምድር ላይ ከሚኖሩ አህዛብ ሁሉ በላይ ከፍ ያደርግሃል። አምላክህን እግዚአብሔርን ብትታዘዝ እነዚህ በረከቶች ሁሉ ያንተ ይሆናሉ፣ አይለዩህም። በከተማ ትባረካለህ፣ በእርሻም ትባረካለህ። የማፀን ፍሬ፣ የምድርህን ማዝመራ፣ የእንስሳትህን ግልገሎች፣ የከብትህ ጥጃ፣ የበግና የፍየል ግልገሎችን ይባረካሉ እንቅብህና ቡሃቃህ ይባረካሉ። ስትገባም ትባረካለህ፣ ስትወጣም ትባረካለህ። እግዚአብሔር በአንተ ላይ የሚነሱ ጠላቶችን በፊት እንዲሸነፉ ያደርጋቸዋል። በአንድ አቅጣጫ ይመጡብሃል፣ በሰባት አቅጣጫ ካንተ ይሸሻሉ። እግዚአብሔር በጎተራህና እጅህ በነካው ሁሉ ላይ በረከቱም ይልካል። ሀሌሉያ እጃችን በነካው ሁሉ ላይ የእግዚአብሔር በረከት አለ። ሀሌሉያ። እጆቻችን የእግዚአብሔርን በረከት ነው በክርስቶስ ኢየሱስ ተሸክመው የሚሄዱት ማለት ነው። ሃሌሉያ። እንደ ቃሉ የሆነ በረከት፣ የፈውስ በረከት። ሃሌሉያ። ኢየሱስ ጌታ ነው። የአምላክህን የእግዚአብሔር ትዕዛዞች የምትጠብቅና በመንገዱ የምትሄድ ከሆነ በመሐላ በሰጠህ ተስፋ መሰረት የተቀደሰ ህዝቡ አድርጎ ያቆመዋል። ባይዘዌ ይሄ ክፍል ለእስራኤል የተነገረ ነው፣ ለአይሁዶች የተነገረ ነው። ነገር ግን የአብርሃም በረከት በክርስቶስ ነው ለእኛ የመጣው ለአሕዛብ የደረሰው፣ እንጂ ይሄ ክፍል በደንብ የሚመለከተው እስራኤላውያንን ነው። ነገር ግን ከአሕዛብም አንዳንዶች በሕጉ መሰረት ሊኖሩ የሚፈልጉ ስለነበሩ ጁዳይዝምን ተቀብለው ምናምን፣ እስቲ ጁዳይዝምን ተቀብለው የሚኖሩ አሕዛቦች አሉ በምድር ላይ ሕጉን እንጠብቃለን ምናምን እያሉ ማለት ነው። ኢዳዝ ማተር ግን እኛ እንደ ክርስቲያን ማወቅ ያለብን ነገር እግዚአብሔር አሕዛብ በአንተ ይባረካሉ ያለውን የተስፋ ቃል ነው በእኛ ህይወት የፈጸመው በክርስቶስ ኢየሱስ። ለዚህ ነው ስለ ዘሮቹ አይልም፣ ነገር ግን ስለ አንድ እንደሚናገር ስለ ዘር ይላል እርሱም ክርስቶስ ነው ይላል። ስለዚህ በሱ ነው እኛ የተባረክ ነው። ሀሌሉያ እግዚአብሔር ለምድርህ በወቅቱ ዝናብን ለመስጠትና የእጅህን ስራ ሁሉ ለመባረ መልካሙን መዝገብ ሰማዩን ይከፍትልሃል አንተም ለብዙ አዛብ ታበድራለህ እንጂ ከአንዳቸውም አትበደርም እግዚአብሔር ራስ እንጂ ጅራት አያደርግህም ዛሬ የምሰጠን ያምላክን የእግዚአብሔርን ትእዛዝ በጥንቃቄ ብትጠብቅ መቼውንም ቢሆን እላይ እንጂ ፈጽሞ ታች አትሆንም ሌሎችን አማልክት በመከተል እነርሱን በማገልገል ዛሬ ከምሰጥ ትእዛዞች ቀኝም ግራማ አትበል ይላል አሌሉያ እንግዲህ ህጉን በመጠበቅ ውስጥ ያለው አንደኛው ኮንዲሽን ምንድን ነው ህጉን የሚጠብቅ ሰው ይባረካል ነገር ግን አዲስ ኪዳን ላይ ምንድን ነው? ማንም ህጉን መጠበቅ እንዳልቻለ ነው የሚናገረው። ሃሌሉያ። በህግ ማንም በቃ ሊጸድቅ አልቻለም። ስለዚህ ይሄ በረከት አልደረሳቸውም ማለት ነው። ስለዚህ አለመታዘዝ የሚያስከትላቸው እርግማኖች ደግሞ ብሎ እዛው ክፍል ላይ ካስቀመጣቸው መካከል ከ15 ጀምሮ እስከ መጨረሻው እስከ 68 ማለት ነው። በጣም ሰፊ ክፍል ነው። እርግማ ነው ከ1 እስከ 15 በረከት ነው። ከ15 እስከ 68 ደግሞ እርግማን ነው። ግን የተወሰነውን እስኪ እንየው። ክርስቶስ ኢየሱስ ከህግ እርግማን ዋጀን የሚለውን ሀሳብ በደንብ እንድንረዳው ማለት ነው። ሪሊ እንደ ተዋጀ ሰው ነው ወይ የምኖረው ብለን ራሳችንን እንድንጠይቅ ማለት ነው። እንደዚህ ይላል ክፍሉ ነገር ግን ለአምላክ ለእግዚአብሔር ባትታዘዝ በዛሬዋ ዕለት የምሰጥህን ትእዛዙን ስርዓቱን ሁሉ በጥንቃቄ ባትከተላቸው እነዚህ እርግማኖች ሁሉ ይደርሱብሃል፣ ያጥለቀልቁህማል። በከተማ ትረገማለህ፣ በእርሻም ትረገማለህ። እንቅብህና ቡሃቃህ የተረገሙ ይሆናሉ። የማኅፀንህ ፍሬ፣ የእርሻህን ሰብል፣ የመንጋህ ጥጆች፣ የበግና የፍየል ግልገሎች ይረገማሉ። ስትገባ ትረገማለህ፣ ስትወጣም ትረገማለህ። እርሱን በመተው ክፉ ድርጊት ከመፈጸም የተነሳ እስክትደመሰስ ፈጥነህም እስክትጠፋ ድረስ እጅ በነካው ሁሉ ላይ እግዚአብሔር እርግማንን መደናገርንና ተግሳጽን ይሰድብሃል። እግዚአብሔር ልትወርሳት ከምትገባባት ምድር ላይ እስኪያጠፋህም ድረስ በደዌ ይቀስፍሃል። እግዚአብሔር እስክትጠፋ ድረስ በሚቀስፍ ደዌ ትኩሳትና እባጭ፣ ኃይለኛ ሙቀትና ድርቅ፣ ዋግና አህረማሙ ይመታሃል። ከራስህ በላይ ያለው ሰማይ ናስ፣ ከእግርህን በታች ያለው ምድር ብረት ይሆንብሃል። እግዚአብሔር የምድርህን ዝናብ ሁሉ ወደ አቧራነት ወደ ትቢያነትም ይለውጠዋል። ይህም እስክትጠፋ ድረስ ከሰማይ ይወርድ ባህል እያለ፣ በጣም ይቀጥላል። ብዙ ነው ዝርዝሩ፣ ሊስቱ ብዙ ነው። የእርግማኑ ነው ምንድን ነው? ክርስቶስ ኢየሱስ ከነዚህ ነው የዋጀን። በቃ በበረከት እንድንኖር ከነዚህ እርግማኖች ዋጅቶናል። ከኮንዲሽን ነፃ አውጥቶ ሕጉ እንደማያድነን ስለሚያውቅ ክርስቶስ ስለ እኛ እርግማን ሆኖ ከዚህ ሕግ እርግማን እዚህ ላይ ከተጻፈው ነገር ዋጅቶናል። ዋጅቶናል ማለት ደግሞ ምንድን ነው? እዚህ ላይ ካለው አንዳንዶች መልሶ መግዛት ነው ይላሉ፣ አንዳንዶች ማዳን ነው ይላሉ። በሁለቱም ያስኬደናል። እዚህ ላይ ከሚደርሰው ጠንቅ አዳነን ጌታ። ሃሌሉያ፣ አድኖናል በቃ መልሶ የራሱ አድርጎናል። በዋጋ ገዝቶን ማለት ነው። ሀሌሉያ። በደሙ ነው ይገዛ። ለዚህ ነው በደሙ የዋጃትን ቤተ ክርስቲያን የሚለው። በደሙ ተገዝተናል። ኢየሱስ ክርስቶስ ጌታ ነው። ሀሌሉያ። ነገር ግን እኛ እንደ አማኝ አምነን ክርስቶስ ባደረገልን እየተመካን ነው ምን ኑሮ? ወይስ እንደ ገላትያ ሰዎች አሁንም በህግ በሚመስል ነገር ኮንዲሽን በሚመስል ነገር ተይዘን ህይወታችን ወጥመድ ውስጥ ነው ያለው። ምክንያቱም ትልቁ ነገር እምነት ከመስማት ይመጣል ይላል፣ መስማትም ደግሞ በእግዚአብሔር ቃል ነው። የምንሰማው ነገር ነው የምናምነው። ስለዚህ በኮንዲሽናል ነገር የማምን ከሆነ ህይወቴም ከዛ ጋር የተያያዘ ነው የሚሆነው። የእግዚአብሔርን በረከት በነፃ የተሰጠኝን በረከት ካመንኩ በክርስቶስ ከዳንኩ በኋላ አላጣጥመው በፍርሀት ውስጥ በህግ እርግማን ፍርሃት ውስጥ ነው መሆኑ። ጌታ ይመስገን። ጌታ ግን ከዚህ ነገር አድኖናል። ሀሌሉያ ዋጅቶናል። በደሙ ገዝቶናል መልሶ ከዚህ ወጥመድ አውጥቶናል ምክንያቱም ማንም ህግን በመጠበቅ እንደማይጸድቅ ግልጽ ነው አሌሉያ ስለዚህ የገላቲያ ቤተ ክርስቲያን ውስጥ የገባው አስተሳሰብ ይሄ ነበር መገረዝ ህግ መጠበቅ እግዚአብሔር እኮ ኪዳን ያደረገው ከመገረዙ በፊት ነው ለአብርሃም ኪዳን ከሰጠው በኋላ ነው የመገረዝ ምልክት የተሰጠው እዚህ ጋር ግን አንዳንዶች መጥተው አሾልከው አንዳንድ ትምህርት ለገላትያ ሰዎች ሰጥተው ነበር። እስቲል ብዙ እንደዚህ አይነት ሰዎች አሉ። አሾልከው ያስገቡ ሰዎች በስራቸው እንዲታመኑ የሚያደርጉ ይህን ስላደረኩ ነው ይሄ የሆነልኝ የሚሉ ሰዎች ብዙ አሉ። ክርስቶስ ስላደረገልኝ ይሄ ሆኖልኛል ከሚሉት ይበልጥ ማለት ነው። ስለዚህ እኛ ግን እንደ ክርስቲያን ክርስቶስ ዋጋ ስለከፈለ እኔ ነጻ ወጥቻለሁ ከህግ እርግማን፣ የህግ እርግማን በፍጹም አይዘኝም ብዬ ላምን ይገባል። ሀሌሉያ! ሰው እምነቱን ነው የሚመስለው። በአለም ያሉ ሰዎች ሰው የሚበላውን ይመስላል ይላሉ። ክርስቲያን ደግሞ እምነቱን ነው የሚመስለው፣ ያመነውን ነው የሚመስለው። ስለዚህ በክርስቶስ ኢየሱስ ያመነ ሰው በክርስቶስ ኢየሱስ የተደረገለትን በረከት ኢንጆይ እያደረገ ይኖራል። ሀሌሉያ! ሀሌሉያ! ስለዚህ እዚህ ክፍል ላይ ባይዘዌ ህግን መጠበቅ አለመጠበቅ የሚለው በኮንዲሽን ተቀምጧል። ነገር ግን ክርስቶስ በነፃ ስላዳነን ኢሞራል የሆነ ኑሮ እንኑር ማለት አይደለም። በጽድቅና በቅድስና እንኖራለን ከኢሞራሊቲ ወጥተን፣ ምክንያቱም በመንፈስ እንጂ በስጋ አይደለንም። አለሉያ በመንፈስ የስጋን ስራ ብትገድሉ ይላል። ክብር ለኢየሱስ ሲሆን ስለዚህ በመንፈስ እንድንኖር ነፃ ወጥተናል። ክርስቶስ ኢየሱስን በማመን ነው በመንፈስ የምንሆነው። ሀሌሉያ ሃሌሉያ፣ የተደረገልንን በማወቅ በማስተዋል ሀሌሉያ። ስለዚህ እንደዚህ ልንመላለስ ይገባል ማለት ነው። አንድ ክፍል ጨምሬ ልናገርና እጨርሳለሁ ወይ? ኢሳያስ 53 ሀሌሉያ፣ ፖፑላር ቨርስ ነው። ኢሳያስ 53 በጣም የታወቀ ክፍል፣ በየቦታው የሚጠቀስ ክፍል ነው። ሃሌሉያ አብዛኛው ግን በመረዳት አይደለም፣ እንጂ ማለት ነው። ነገር ግን ይህን ክፍል የተረዳ ሰው በክርስቶስ ኢየሱስ የሆነለትን የሚያውቅ ነው። ከበሽታ መፈወሱን እንዲረዳ አድርገዋል። ይህ ክፍል ክርስቶስ ኢየሱስ ደዌውን እንደ እዛ ጋር በሕግ ምክንያት የመጣውን ደዌ እንደወሰደለት ይረዳል። ከደዌ ፍሪ የሆነ ላይፍ ይኖራል። ኢየሱስ ጌታ ነው። እንደዚህ ይላል። የሰማነውን ነገር ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ሳር በቀለ የሚስብ ውበት ወይም ግርማ የለውም። እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የህማም ሰውና ስቃይ ያልተለየው ነበረ። ሃሌሉያ! ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። እኛም አላከበር ነው የሚላል። በእርግጥ እርሱ ደዊያችንን ወሰደ፣ ህመማችንን ተሸከመ። ጌታ ደዊያችንን ወስዶታል። በእርግማን ምክንያት የተጻፈ ደዌ ሀሌሉያ ጌታ እርግማናችንን ወስዶታል፣ ደዊያችንን ወስዶታል፣ ህመማችንን ተሸክሞታል፣ ነጻ አውጥቶናል። በመገረፉ ቁስል እኛ ተፈውሰናል። በእርግጥ እርሱ ደዊያችን ወሰደ፣ ህመማችን ተሸከመ፤ እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየ ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል እኛ ተፈወሰ። ሀሌሉያ ተፈውሰናል። እንፈወሳለን አይደለም የሚለው ተፈውሰናል፣ በእርሱ ቁስል ተፈውሰናል። ደዌያችን ህመማችን ተወስዷል። ኢየሱስ ጌታ ነው። ሀሌሉያ ከሕግ እርግማን ተዋጅተናል። የእጆቻችን ስራ የተባረኩ ናቸው። እግዚአብሔር እጄ በነካው ሁሉ ላይ በረከቱን ይልካል። በኮንዲሽን አይደለም በክርስቶስ ኢየሱስ የአብርሃም በረከት ወደ እኔ ስለመጣ፣ ሃሌሉያ እንደዛ አምኜ ነው የምኖረው። ሃሌሉያ እንደዛ አምኜ ነው የምመላለሰው እንደ ክርስቲያን፣ የተሰጠን ህይወት ይሄ ነው በክርስቶስ ኢትዝ አ ፍሪ ጊፍት። ሃሌሉያ ነጻ ስጦታ ነው። ለሚሰራ ደሞዝ ይሰጣል ይላል መጽሐፍ ቅዱስ፣ ለሚያምን ግን ስጦታ ነው። ለእኔ ለማምን ስጦታ ነው የሆነልኝ። ፈውስ ስጦታ ይሄ ነው። ነጻ መውጣት ስጦታ፣ ከእስራት መፈታት ስጦታ ይሄ ነው። በበረከት መኖር ስጦታዬ ነው። አድርጌ ያገኘሁት ነገር አይደለም። ስለዚህ አድርጎ እንዳገኘው ሰው እንትል ልል አይገባም። ገላቲያ ላይ እንደሚለው በህግ የሚመኩ ብሎ እንደተናገረው ጳውሎስ፣ እኔ በህግ አልመካም፣ ነገር ግን ትምክህቴ ክርስቶስ ነው። ጳውሎስ ለዚህ ነው ሲናገር ኤኒ ትምክህት ከክርስቶስ ውጪ ከኔ ራቅ ያለው ማለት ነው። ምንም እንኳን ሞራሊ ብመላለስ ትምክህቴ ክርስቶስ ነው ሊሆን የሚገባው የጸሎት ህይወቴ ጥሩ ቢሆን የመጽሐፍ ቅዱስ ጥናት ህይወቴ ጥሩ ቢሆን ከሰዎች ጋር ባለኝ በኤቭሪቲንግ ጥሩ በሆን ትምክቴ ግን ክርስቶስ ነው ሊሆን የሚገባው። በጸጋው ነው የሆነልኝ፣ በነፃ ማለት ነው እንጂ እንደ ኮንዲሽን አይደለም። እግዚአብሔር ይመስገን። ሀሌሉያ። ስለዚህ እግዚአብሔር እንደዛ እንድንኖር ስለወደደ በክርስቶስ ኢየሱስ ነፃ ስጦታ አድርጎ በረከትን ሰጥቶናል። ይህን በረከት ደግሞ ኢንጆይ እናደርጋለን በምድር። ክብር ለኢየሱስ ይሁን። ሃሌሉያ። ፋደር ዊ ቴንኪ፣ ስለረዳህን፣ ከህግ እርግማን ስላወጣህን፣ በልጅ በክርስቶስ ኢየሱስ በኩል በረከትን ስለሰጠህን፣ ህይወትን ስለሰጠ እናመሰግናለን። አባቶ ደግሞ በጌታ በኢየሱስ ክርስቶስ ነገራችን ሁሉ ስለተለወጠ፣ አዲስ ፍጥረት ስላደረከ እናመሰግናለን። እግዚአብሔር ወይ አንተ መልካም ነህ፣ አንተ ደግ ነህ። ስለ ቸርነት ስለ በጎነት እናመሰግናለን። አባቱ እንወዳሃለን፣ ክብሩ ሁሉ ለአንተ ይሁን። ስላደረክልን ሁሉ ተመስገን በጌታ በኢየሱስ ክርስቶስ አሜን። ሃሌሉያ። ኦ ተንኪዩ ፋዘር አባቶ እናመሰግናለን። ሃሌሉያ። እንግዲህ የዛሬውን ይመስላል። ከዚህ ጋር የተያያዙ ክፍሎች ደግሞ በሚቀጥለው እናያለን። እግዚአብሔር ይረዳናል። ነፃ ስላወጣን፣ ሃሌሉያ። በረከትን ኢንጆይ እያደረግን እኖራለን። ኢየሱስ ጌታ ነው። አሜን።